ከአቶ ለማ መገርሳ ቤተሰቦች ጅምላ እስር ጀርባም። ሰላም ጤና ይስጥልን! የተከበራችሁና የተወደዳችሁ የጣና ቤተሰቦች እንደምንዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሚያዝያ 11 ቀን እኩለ ቀን የልዩ መረጃ ጥንቅራችንን እናስደምጣችኋለን። የዕለቱ ልዩ መረጃችን በቅርቡ ከዓለም ምግብ ፕሮግራም ጋር ያላቸው የሥራ ውል መጠናቀቁን ተከትሎ የሚኒሊክ ቤተ መንግሥትን ጭንቀት ላይ የጣሉት አቶ ለማ መገርሳ ናቸው። አቶ ለማ አሜሪካ በከተመው የሳልሳዊ ብአዴን ቡድን ጋርስ ያላቸው ግንኙነት ምን እንደሚመስልም በዝርዝር የትንታኔ መረጃችን እናስደምጻችኋለን። እንደተለመደው እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እንጠይቃችኋለን። የዩትዩብ ቻናላችንም በቋሚነት ሰብስክራይብ በማድረግ ቋሚ ወዳጅ እንድትሆኑን እየጠየቅን ወደ ዝርዝር የትንታኔ ዘገባችን እናመራለን። የብልጽግናው አገዛዝ የቀድሞውን የኦሮሞ ክልል ርዕሰ መስተዳድርና የመከላከያ ሚኒስትር የነበሩትን ለማ መገርሳን ቤተሰቦች ማሰሩ ታውቋል። አቶ ደረጀ መገርሳ የተባሉት የአቶ ለማ መገርሳ ታላቅ ወንድም ወለጋ ላይ በእሁድድ ብልጽግና ደህንነቶች ታፍነው ከተወሰዱ በኋላ ለእስር መዳረጋቸው ተነግሯል። ከአቶ ደረጀ በተጨማሪም ሌሎች ሁለት የአቶ ለማ መገርሳ የቅርብ ቤተሰቦች በሁዲድ ብልጽግና አገዛዝ ለስር ተዳርገዋል። ይህን ጉዳይ የተመለከቱ ተንታኞች የአብይ መንግስት በከፍተኛ ፍርሃት ውስጥ መግባቱን አመላካች ነው። አቶ ለማ ከተባበሩት መንግሥታት ኤጀንሲዎች መካከል አንዱ በሆነው የዓለም ምግብ ፕሮግራም ጋር ያላቸው የሥራ ውል ተቋርጧል። ይህን ተከትሎም አቶ ለማ ወደ ተቃውሞ ፖለቲካ ሊገቡ ይችላሉ የሚል ስጋት በብልጽግናው ሊቀመንበር ላይ አድሮባቸዋል። ለመሆኑ ከአቶ ለማ መገርሳ ቤተሰቦች እስር ጀርባ ምን አለም? እውን ብልጽግና እንደሰገው አቶ ለማ ወደ ተቃውሞ ፖለቲካ ይመለሳሉ? አቶ ለማ ወደ ፖለቲካ የሚመለሱ ከሆነ በኦፌኮ ወይስ በኦነግ በአንድነት ካምፕ ወይስ ሌላ እሁድድን ያደራጃሉ? አቶ ለማ ከሳልሳይ ባዲንና ከዋት አዛውንቶች ጋር ያላቸው ግንኙነትስ ምን ይመስላል? የሚሉት ነጥቦች በትንታኔ መረጃችን ተራ በተራ እንመለከታቸዋለን። ኮሎኔል መንግስቱ የሄዱበትን መንገድ የብልጽግናው ሊቀመንበርም የሚደግሙት መሆኑን ማሳየት የጀመሩት ገና ከአምስት ዓመታት በፊት ነበር። የህወሓት ምንችት ወጥቶ የሁዲድ ምንችት ቦታውን እንዲረከብ በባዲን በኩል ገዱ አንዳርጋቸው፣ አምባቸው መኮንን፣ ደመቀ መኮንንና ንጉሱ ጥላውን ተባባሪ ሲሆኑ በሁዲድ በኩል ለማ መገርሳ፣ አዲሱ አረጋ ቄጤሳ ሎሚ በዶና አብይ አህመድ ግንባር ቀደም ተሳታፊዎች ነበሩ። ብርሃኑ ጸጋይና ወርቅነህ ገበየው የህወሓትን ወንበር በመነቅነቅ ሚጢጥ ድርሻ አላቸው ሲሉ የብልጽግናው ሊቀመንበር አሜሪካ ላይ ምስክርነታቸውን ሰጥተዋቸዋል። የአብይ መንገድ በኮሎኔል መንግስቱ ጎዳና ላይ የቆመ መሆኑን ያስመሰከሩት ወዲያውኑ ነው ሲሉ የፖለቲካ ተንታኞች የሚናገሩላቸው የብልጽግናው ሊቀመንበር በተለይም ከለማ መገርሳ ጋር ያላቸው ግንኙነት ብዙ ኤሬቻዎችን በጋራ የሚያከብሩ እንጂ እንዲህ የሚካረሩ አይመስሉም ነበር። አቶ ለማ በግላቸው በአንድ የውይይት መድረክ ላይ እናንተ ልጆቻችን ሳትጣሉ አልቀራችሁም፣ የምንሰማው ሁሉ አስጨንቆናል ሲሉ የኦሮሞ አባገዳ ጠይቀዋቸው ነበር። ለዚህ የአባገዳ ጥያቄ ምላሽ የሰጡት አቶ ለማ መገርሳ እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም፣ ከሞት በስተቀር እኔና አብይን የሚለየን ሞት ብቻ ነው ሲሉ ማረጋገጫ የሚመስል ምላሽ ሰጥተው ነበር። በወቅቱ አቶ ለማ በዚያ ንግግራቸው ላይ እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው የግል ስልጣኔን ለቅቄ አብይን ለዚህ ያበቃሁት እኔ ነኝ ሲሉ ከበሻሻ አራት ኪሎ ለመግባት በወለጋ በኩል ማለፍ የግድ እንደነበር ጠቆም አድርገው ተናግረው ነበር። የወለጋው አቶ ለማ መገርሳና የበሻሻው ኮሎኔል አብይ አህመድ በወቅቱ ከሞት በስተቀር ምንም አይለየንም ብለው በአደባባይ ቢማማሉም ንግግራቸው ከቀጣዩ ኤሬቻ በፊት ነፋስ ላይ እንደተበተነ ዱቄት ተነነች። ዳሩስ የማይተማመን ባልንጀራ በየወንዙ ይማማላል እንደተባለው ለእንደዚህ አይነት ከጤዛ የፈጠነ ዕድሜ ላለው ጓደኝነትም አይደል? ለአቶ ለማ መገርሳ ቤተሰቦች ተጠራርገው መታሰርም ሆነ ባለቤታቸው ከሚሰሩበት የሥራ ቦታ ከውራት በፊት ለመባረራቸው ምክንያቱ ግለሰቡ ወደፊት በፖለቲካው መስመር ሊመጡ እንደሚችሉ አብይን ስላሰጋ ነው። ጣሊያን የሚገኘው የዓለም እርሻ ድርጅት ላይ ሲሰሩ የቆዩት የቀድሞው የቲም ለማ መሪው አቶ ለማ መገርሳ በፖለቲካው መስመር የሚከሰቱ ከሆነ በኦሮሞ ክልልም ሆነ በአብዛኛው የኦሮሞ ኤሊት ዘንድ ቅቡልነታቸው ጎላ ያለ ነው። ይህ ደግሞ የብልጽግናው ሊቀመንበር ምቾት የሚነሳ ጉዳይ ሲሆን፣ በተቃራኒው በአቶ ለማ ደቃቃ ሰውነት ላይ ባለው ጠንካራ ትከሻ ተንጠልጥሎ ወደ ቤተ መንግሥት መሳፈር የማይፈልግ የለም። በዚህ በኩል የቀድሞው የቲም ለማ አባል የነበሩትና አሁን ላይ የሦስተኛውን የባዕዲን ትውልድ እያዋለዱ ያሉት አቶ ገዱ አንዳርጋቸው አንዱ ናቸው። በአቶ ገዱ አንዳርጋቸው ጀርባ ያሉት የግንቦት ሰባት የሰማያዊ የመኢሶንና የተለያዩ የፖለቲካ ፓርቲ አባላት የነበሩት በሙሉ ከአቶ ለማ መገርሳ ጋር ጥምረት ለመፍጠር ማሰባቸው የሚጠበቅ ነው። በተለምዶ ሳልሳዊ ባዕዲን ተብሎ የሚጠራው የአቶ ገዱ አንዳርጋቸውና የአንዳርጋቸው ጽጌ ስብስብ ከህወሓትና ከኦነግ ጋር ጥምረት ወይም ቅንጅት ፈጥረን የአብይን መንግሥት መጣል አለብን ብሎ ያስባል። ለዚህ ደግሞ ትክክለኛ የኦሮሞ ህዝብ ድምፅ የሚሆን ፖለቲከኛ ያስፈልገኛል ብሎ ለፍለጋ ገበያ ከወጣ ወራት ተቆጥረዋል። ገበያውን አስሶ አስሶ ሰው አጥቶ ተስፋ ቆርጦ ደክሞት ወደ ቤቱ ሊገባ ሲል የለማ መገርሳ ስም ትዝ ሲለው ወደ ሮም አቀንቶ ተስፋ ሰጪ ውይይት ማድረጉን የጣና ቴሌቪዥን ምንጮች ገልጸዋል። በኦሮሞ ፖለቲከኞች ዘንድ ደግሞ እነገዱ የመጡበት መንገድ ለእኛ ፖለቲካ ብዙም አሳሳቢ አይደለም። በዚያ ላይ በአማራ ህዝብ ዘንድ ያላቸው ተቀባይነት እዚህ ግባ የሚባል ባለመሆኑ ለውክልና አብረውን ከቆሙ በቂ ስለሆነ እንዲሁም የህዋ ጥያቄም የእነዚህ ሰዎች አብሮ መሆንን የሚያስገድድ በመሆኑ ከእነሱ ጋር አብረን ብንሰራ ጥሩ ነው የሚል አቋም አላቸውም። ህወሓት ቆላተን ቤን ገብቶ በአቶ ጌታቸው ረዳ የሚዲያ ፕሮፓጋንዳና በዩኤስኤድ ፕላምፕሌት ነፍሱን ለማትረፍ በሚጥርበት ሰዓት በነ አቶ ታምራት ላይኔና የሬር ጥበቡ የተመራ የኤሄድን ቡድን ከነ ስያ ብርሃና የመሳሰሉት የዋስ ሽማግሌዎች ጋር ቅንጅት ለመፍጠር ሲሞክር እንደነበር አይዘነጋም። ያንን የነ ታምራት ላይኔን ጥረት የተመለከቱ የፖለቲካ ተንታኞች ዳግማዊ እሄድን እየመጣ ነው ሲሉ መናገራቸው ይታወሳል። አቶ ለማን ለማሳሰር ሮም የሚገኘውን የኢትዮጵያን ኤምባሲ ጨምሮም በርካታ ጥያቄዎችን ለጣሊያን መንግስት አቅርቦ ያልተሳካለት ብልጽግና በመጨረሻም የለማን ቀጣይ የፖለቲካ ጉዞ ለማሰናከል ቤተሰቦቻቸውን ማሰሩን አማራጭ አድርጎ ወስዶታል። በጅዋር አሰፋ ጀለታ፣ ለማ መገርሳ፣ በቀለ ገርባና የመሳሰሉት ታዋቂ የኦሮሞ ፖለቲከኞች ከትግራዩ የሽማግሌዎች ስብስብና የነገዱና የነ አንዳርጋቸው ቡድን በውጭ አገር የፖለቲካ ዓላማና መዳረሻ ግብን ይዘው ጥምረት ለመፍጠር ጫፍ የደረሱ ይመስላል። ይህ የፖለቲካ ጥምረት ደግሞ የምኒልክ ቤተመንግስትን እረፍት ረፍት የሚሰጥ ሆኖ አልተገኘም። በመሆኑም የአቶ ለማን ቤተሰብ በማሰርና አለፍ ሲልም የከፋ እርምጃ በመውሰድ ለማን ከፖለቲካው ሰገነት እንዳይጠጋ ማድረግ አለብ ብሎ ብልጽግና ውሳኔ ላይ ሳይደርስ እንዳልቀረ ተንታኞች ይናገራሉ። ክቡራን ቤተሰቦቻችን እዚህ ላይ አንድ እጅግ ወሳኝና መሰረታዊ ጥያቄ ማንሳት ይኖርብናል። አቶ ለማ ወደ ፖለቲካ ሊገቡ ይችላሉም፣ ፖለቲካውን ከተቀላቀሉት ደግሞ በዚህ የኃይል አሰላለፍ በኩል ነው ብሎ ብልጽግና ተንትኖ ጨርሷል የሉና ስጋት እንደተደቀነበት የአማራ ህዝብ ደግሞ ሊያነሳው የሚገባው የስጋት ጥያቄ የአማራ ጠላቶች በአማራ ስም በኦሮሞና በትግራይ ህዝብ ስም ድርጅት እየፈጠሩና እየተሰባሰቡ መምጣታቸው በአማራ ትግል በኩል እንዴት ይታያል የሚል ጥያቄ ማንሳት ተገቢ እንደሆነ እናምናለን። ህወሓት በተደጋጋሚ የአማራን ህዝብ ነባር እርስቶችና አማራዊ ማንነትን ለመጨፍለቅ የመግለጫ ጋጋታና የሚዲያ ዘመቻ የከፈተው ህወሓት በተለይ ወልቃይት ላይ የማይናወጣ አቋም ይዟል። በዚህ የህወሓት ያልተቋረጠ ፍላጎትና በአማራ ህዝብ ላይ ለድርድር በማይቀርቡ አጀንዳዎች ዙሪያ እነለማ በምን መንገድ ከብአዴን ጋር ሊሰሩ ይችላሉ? ከቀዳሚው ላይ አክለንበት እናመጣዋለን ማለት ነው። ከሁለት ዓመታት በላይ የተካሄደው የሱዳን ጦርነት ያችን አገር ወደ ሁለት አገርነት ሊከፍላት የመጨረሻ ምዕራፍ ላይ ደርሷል። በሱዳን ጦርነት ውስጥ ደግሞ የአብይ አህመድና የመሐመድ ቢን ዘይድ ተሳትፎ አለም የህወሓት ነፍሰ ገዳይ ቅጥረኛ ሳምረም በሱዳን ጦርነት ተሳታፊ የነበረ ኃይል ነው። ይህ ኃይል ደግሞ ከመቀሌ በሚሰጠው ልዩ ትዕዛዝ መሠረት በመሳሪያ ንግድ ከተሰማራ ሁለት ዓመታት ሊደፍን ተቃርቧል። ከሳምረ ጋር የጦር መሳሪያ ኮንትሮባንድ ንግዱን የሚያሳልጡት ደግሞ እነማን እንደሆኑ ከደመና በታች ለሚንቀሳቀስ ሕያዋን በሙሉ ግልጽ ነው። የአብይና የለማ መገርሳ ጠበም ሆነ ከሞት በቀር ምንም አይለየንም የሚሉት ዐይነት የሚያቃጥል ፍቅር ውስጥ መግባት ለአማራ ህዝብ ትርጉሙ እምብዛም ነው። በዚህ ሰዓት የአማራ ህዝብ ትግል በእጅጉ የሚያስፈልገው የአማራ ጠላቶችና ተገዳዳሪ ኃይሎች በምን መልኩ ራሳቸውን እያዘጋጁና እየተደራጁ እንደሆነ እንዲመለከት ዕድል የሰጠው ይመስለናል። ይህን በተረዳ መልኩ የፖለቲካ ስራን ከመስራት ባሻገር ከመቼውም ጊዜ በላይ አስከፊ ጊዜ የተቃረበበት መሆኑን በመረዳት የአላማ አንድነትን በሐሳብና በተግባር አንድነት ማስጠበቅ ይኖርበታል። የእርስ በርስ የጎንዮሽ ተኩስም ሆነ በስልጣን ጥም የሚደረገውን መጓተት ወደ ጎን ሌላቸውና በሕዝብ ላይ የተደቀነውን አደጋ ተረድቶም ፈጣን የመፍትሄ መንገዶችን ሊከተል ይገባዋል። የአማራ ፋኖ ትግል የጎደለው መሠረታዊ ነገርም ይኸው ነው። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለዕለቱ የተሰናዳው ልዩ መረጃ ትንታኔያችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን እየደረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን። ጣና ቴሌቪዥን ከሐቅ ጋር